አንድ የተጠየቀ ጥያቄ አለ። ጠንካራ ጥያቄ ነው። የተነሳው ጥያቄ ምንድን ነው? ኢትዮጵያ ውስጥ በጣም ብዙ ነገር እንለፋለን። ለግላችንም ለሀገራችንም ብዙ እንለፋለን። እንደ ማህበረሰብም በጣም ብዙ እንለፋለን። ለመለወጥ በኢኮኖሚም ለመለወጥ፣ በእውቀትም ለመለወጥ፣ በአስተሳሰብ ለመለወጥ ብዙ እንጥራለን። ግን ውጤቱ እየተቆጠረ አይደለም። ውጤቱን የሚወስድብን ምንድን ነው የተገኘውን ነገር የሚንደው ምንድን ነው? ክበን ክበን ተመልሶ ይናዳል። ሄደን ሄደን ሄደን እንደገና ስትራፕ ያደርጋል። ምንድን ነው ይሄ ነገር የሚል ጥያቄ ነው የተነሳው። በአጭሩ በአጭሩ ጥያቄው ምን አይነት ይዘት ነው ያለው ሲባል አሁን ችግር ውስጥ የገባንበትን ነገር እንዴት አድርገን ነው አስተካክለን ጥሩ የምንሆነው ነው እንደግልም? ብዙ ሰዎች አሁን በግላቸው ይጥራሉ፣ ይጥራሉ፣ ይለፋሉ፣ ይለፋሉ፣ ይለፋሉ፣ ግን የተጨበጠና የሚቆጠር ነገር እጃቸው ላይ የለም። በቃ ገንዘብም እንይዛለን ይላሉ፣ ገንዘቡም ቀልብ የለውም። እውቀትም አለን ይላሉ፣ እውቀቱ ለውጥ ሲያመጣ አይታይም። ሰላምነን ጤናነን ይላሉም፣ ግን የብዙ ሰዎች ጤናና ሰላም እየታወከ ነው። ሁከት የበዛበት ልብልቅ ወጣ ሕይወት ነው ያለንና እኔ አንድ ምሳሌ ብቻ በመጥቀስ መልስ ልስጥበት ይሄን ነገር። በጣም ጠቃሚ ሀሳብ ነው ይሄ። ለሁላችን እንደ ቡድን ሰዎችን ለማሰልጠን እንደ ትውልድ እንደ ሀገር ለማሰልጠን ከባድ ነው የሚሆነው። ምናልባት አንድ የሆነን ስራ ለመስራት ያንን ስራ በተመለከተ ኦረንትሽን መስጠትና የዛን የስራ ሀሳብ መናገርና መዘርዘር ስራውን ለመስራት የተሻለ ይሆናል በቡድን ለዛ ስራ የሚያስፈልጉት ሰዎች መቶ የሚሆኑ ሁለት መቶ አንድ ሺህ የሚሆኑ አንድ ሚሊዮን ስለ ስራው ብቻ ኦረንትሽን ሰጥቶ እነዛን ሰዎች በዛ ስራ ላይ ብቻ እንዲሰማሩ ማድረግ ይቻላል። የግል ህይወትን ለመቀየር ትውልድን ለመቀየር ሀገርን ለመቀየር በአጠቃላይ ጠንካራና ገናና ሰው ያላት ምድር ለማድረግ ወይም አንድ ሰው ራሱን ጥሩ ቦታ ለማድረስ ጉዳዩ አንድ ሰው ብቻ እየጮኸ በቡድን የሚቀየር አይደለም። ጉዳዩ ከግለሰብ ነው የሚጀምረው። ፎርሙላው ይሄ ነው። በቃ ከግለሰብ ነው የሚጀምረው። የመጀመሪያ አንድ ሰው ስለ ነፃነት ከማውራቱ በፊት እሱ ራሱ ስለ ነፃነት ምን እንደሆነ ያውቃሉ። የመጀመሪያ ይገባዋሉ ወይ ነፃነት ከዛ እሱ ራሱ ነፃ ወጥቷል የመጀመሪያ። ብዙ ሰዎች አሁን ስለ ጠንካራ ሞራል ወይም ስለ ጥሩ ስነ ልቦና ወይም ጥሩ ስለ ስነ ምግባር ያወራሉ። ሰዎች ስለ ግብረ ገብ በአጠቃላይ ሰዎች ስለ ግብረ ገብ ያወራሉ። ስለ ጨዋ ሆኖ ስለመኖር፣ አማላይ ስለመሆን፣ ማራኪ ስለመሆን፣ ውብ ስለመሆን፣ ሀብታም ስለመሆን፣ ምሁር ስለመሆን፣ ዝነኛ ስለመሆን በአንድ ፕሮፌሽን ላይ በቃ የተወደደ ሰው ስለመሆን ብዙ ጊዜ ሰዎች ያወራሉ። ሰዎች እንዲሆኑ ማለት ያወራሉ ያወራሉ፣ ከተጻፈ ይጠቅሳሉ፣ ከራሳቸውም አባባል ይጨምሩበታል። የራሳቸው የማስተማርና የንግግርም ዘዬ ይጨማምሩበታል። ይቀመማል ይቀመማል፣ ይነገራል። ከታች ቋቱን ስናየው ግን ዱቄቱ የታል ሲባል የለም። ምንድን ነው ንፋስ ነው የሚወስደው ወይስ ዱቄቱ በራሱ እየጠፋ ነው? ከታች የሚሰልበን ምንድን ነው? ብዙ ሰዎች ትውልዱን ጥሩ ለማድረግ ራሳቸውም ጥሩ ለመሆን ይለፋሉ ይለፋሉ ይለፋሉ። ጨዋ ለመሆን፣ ጎበዝ ለመሆን፣ አብቃም ለመሆን በአጠቃላይ የተዋጣለት ሰው ለመሆን የተረጋጋ ህይወት ለመኖር ሰላም ለመሆን ጤናማ ለመሆን ምንም የሚቸግረኝ የለም ብለው አፋቸውን ሞልተው ደረታቸውን ነፍተው ለመናገር ብዙ ሰዎች ይለፋሉ። ከታች ሲታይ ውጤቱ የለም፣ ቋቱ ላይ ምንም የሚያውቁት ነገር የለም። ይኸው ምና ይኸው ነው ኑሯችን ሁልጊዜ ቀን ሲለፋ ውሎ ማታ መኝታው ላይ ሲሰቃይና ሲቸገርም ያደርሰዋል። ምንድነው ስሰራ ይዋል ለምንድነው በህይወቴ ለውጥ የማይመጣው ብሎ ሰው ከራሱ ህይወት ጋር ሲታገል ይውላል። እንደገና ደግሞ ሲያወጣና ሲያወርድ ያድራል። ብዙ ሰው እንቅልፍ የለው። ይሄ ነገር ምንድነው ከተባለ አንድ ሰው ነው ለውጥ ያለ ማምጣት ያለበት። ባይነኝ ሀገርን ለመቀየር ራስንም ለመቀየር ትውልድንም ለመቀየር የተሻለና የተሳካ ህይወት ለመኖርም የመጀመሪያ አንድ ሰው ነው ራሱን መቀየር ያለበት። አንድ ሰው ብዙ ሰው ላይ አትልፎ ከዚህ በኋላ አንድ ሰው ላይ አንድ ሰው ነው መጀመሪያ መቀየር የሚያስፈልገው፣ ያም አንተ ራስህ ነህ። በቃ ይሄ ነው። የተሳካ ህይወት መጀመሪያ አንተ ኑር። የመጀመሪያው ሰላም ይኑርህ፣ መጀመሪያ አንተ ጤና ይኑርህ፣ መጀመሪያ አንተ አካላዊም ጤንነት ይኑርህ፣ ስነልቦናዊም ጤንነት ይኑርህ፣ ማህበረሰባዊም ጤንነት ይኑርህ። መጀመሪያ ብዙዎቻችን የግል አካላዊም ጤንነት ችግር አለብን። ሰውነታችን በብዙ ህመም የደቀቀ ነው። ስነ ልቦናችን አይምሯችን አስተሳሰባችንም በብዙ ክፉ ሐሳብ፣ በብዙ በሽታ፣ በጣም በመጥፎ መዶሻ እየተቀጠቀጠ በጣም እየደቀቀ አስተሳሰብ ነው ያለን። ስነ ልቦናችንም የወደቀ ነው። የማህበረሰብ ግንኙነታችንም ከሰዎች ጋር ለም ያለን ግንኙነት ተጠራርጎ ገደል የገባ ነው። ብዙዎቻችን አብሮ የመኖር ችግር አለበት። ሰዎችን የመረዳት ከሰዎች ጋር አብሮ የመኖር ሰዎች እነማን ናቸው ብሎ ሰዎችን የመለየት እንደ አቅማቸውና እንደ ኪሏቸው ሰዎችን የማያዝና እነዛን ሰዎች ወደ ተሻለ ህይወት የማምጣት ችግር አለበት። ስለዚህ በስነ ልቦናችንም ጤነኞች አይደለንም፣ በአካላችንም ጤነኞች አይደለንም። እነዚህ ሁለቱ ሲቃወሱ ደግሞ ኢኮኖሚካሊም ጤነኛ ነው። ኢኮኖሚካሊ ጤነኛ ነው። በአካሉ ችግር ያለበት ህመምተኛ ሰው፣ የስነ ልቦናም ችግር ያለበት ሰው፣ የኮሚኒኬሽንም ወይም የማህበራዊ ግንኙነትም ችግር ያለበት ሰው ውጤታማ ሊሆን አይችልም። ለምንድን ነው ከተባለ፣ ምንም ነገር ለማድረግ የመጀመሪያው የግል ጤንነት ያስፈልጋል። በግልህ እነዚህን ነገሮች ካጣህ እነሱን ተሸክመ መምህር ሆነህም ጥሩ ተማሪ ማፍራት አትችልም። ጥሩ የሥነ ምግባር መምህር ሆነህም ጥሩ ምግባር ያለውንም ትውልድ ማፍራት አትችልም። ጥሩ የሥራ ቋንቋና መግባባትም አይኖርህም። ጥሩ ቢዝነስም አትሰራም። ጥሩ ገንዘብም አይኖርህም። በቃ ችግሩ ይህ ነው። በማቴዎስ ወንጌል ምዕራፍ 8 ቁጥር 22 እና በሉቃስ ወንጌል ምዕራፍ 9 ቁጥር 60 ላይ አንድ የምናገኘው ሐሳብ አለ። ኢየሱስ ክርስቶስ በሚመላለስበት ወቅት ብዙ ሰው ያጅበው ነበር እና ከሰዎች መካከል አንዱ ጸሐፊ መጥቶ ከተልህ ይለዋል። ሌላም ደግሞ እንደዚሁ አብሮት የነበረው ደቀ መዝሙር ካንተ ጋራ እስከ ዓለም ፍጻሜ እቆያለሁ፣ እሄዳለሁ፣ እከተልሃለሁ፣ አንተ ደቀ መዝሙር ሆናለሁ አለውና ግን ደግሞ ፍቀድልኝና አባቴን ቀብሬ ልመለሳለሁ። ኢየሱስ የመለሰው መልስ ግን በጣም ከባድ መልስ ነበረ። ልብ ያላል ነው አንዲት አረፍተ ነገር ናት፣ ግን በጣም ጠንካራ ሀሳብ ናት። ምድር እስኪፈጸም ድረስ ሁሌ የማንተዋትና ሁልጊዜ የምንማርባት በጣም ትልቅ ቃላት የተናገረ ወይም አሁን ያለውን ዘመን የሚገልጽ ምንድን ነው? ኢየሱስ የመለሰው መልስ ሙታንን ሰዋቸው ሙታናቸውን ይቅበሩ አለ። ይህ ሀሳብ ምንድን ነው? ብዙ ሰው ይህ አይገባው ሙታንን ተዋቸው ሙታናቸውን ይቀብሩ ዘንድ። ሙታንን ተዋቸው ነው። ምን ማለት ነው? ሬሳ ሬሳን ይቀብራል፣ እንዲህ ሲባል አይደለም። እናንተ የምትኖሩት ኑሮ፣ እናንተ የምትኖሩበት ዓለም ሕይወት የተለየው ነው። ስኬት አልባ ነው። እራሱን ያልተረዳ ነው። ቆሜ ሄዳለሁ፣ እንቀሳቀሳለሁ ይላል እንጂ ሁሉም ሰው የዘላለምን ሕይወት ያጣና የተለየው እርካታ የሌለው ትውልድ ነው ማለት ነው። ትልቁ ነገር አሁን ያለው ሙታንን ተዋቸው ሙታናቸውን ይቅበሩ ከተባለ ምን እየተባለ ነው? ይሄ ሀሳብ አሁን ላይ ስናመጣው መምህሩም ተማሪውም አንድ አይነት ነው ማለት ነው። ስለ ብዙ ነገር የሚያስተምሩን ሰዎች እነሱ እራሳቸው ገና ከዛ ችግር ያልወጡ ናቸው። በጣም ነው የሚገርመኝ ብዙ ጊዜ ችግሩ ይሄ ነው። በግላችንም ለውጥ የማናመጣው ለውጥ ታመጣላችሁ ብለው የሚመክሩንና የሚያስተምሩንም ባልተለወጠ ህይወት ውስጥ ሆነው ነው። በቃ ይሄ ነው ትልቁ ችግር። ስለ ገንዘብ መያዝ ያስተምሩናል ሰዎች እራሳቸው ግን ገንዘብ የላቸው፣ እንዴት እንደሚመጣ አያውቁ። እንዴት እንደሚመጣ ግን በቃል መናገር ይችላሉ። ገንዘብን ሊስብ የሚችል ኃይል እነሱ ጋር የለ ገንዘብ እንዴት እንደሚሰራም አያውቁ፣ ግን ይነግሩናል። በሌላ በኩል ደግሞ ምንም አይነት ስርዓት አልበኛ የሆኑ ምንም ስለ ስርዓት የሌላቸው ሰዎች ደግሞ ስለ ስርዓት፣ ስለ ጥሩ ነገር ያስተምሩ፣ እዛ ነገር ውስጥ ግን እነሱ የሉ። ምንድን ነው ከተባለ፣ ሙታን ከሙታን ጋር ነው ማለት ነው የሚማማረው። በሞተ ህይወት ውስጥ ያለ ሰው ህያው የሆነን ትውልድ ማፍራት አይችልም። ትልቁ ነገር አሁን ይሄ ነው። ስለዚህ በቡድን የምናደርገው ርብርብና በቡድን የምናደርገው ጭቅጭቅ ለውጥ እያመጣ አይደለም። አንድ ሰው ቆሞ ለብዙ ሺህ ሰው ያወራል። ጥቂት ሰዎች ቆመው ለብዙ ሚሊየን ህዝብ ያወራሉ። እነሱም ያውናቸው ህዝቡ የሚያው ለውጥ አይመጣም። ስለዚህ ትልቁ መፍትሄ ምንድን ነው ከተባለ አንድ ሰው ብቻ ራሱን ይቀይር። ብዙዎችን ለመቀየር አትሩጥ። መጀመሪያ ራስህን ቀይር። ራስህ ሰላምህ ይሙላ። ራስህ ፍቅር ይኑርህ። ራስህ ጥሩ የተደላደለ ሀብት ይኖራል። ሀብት ሲባል ይሄ የወረቀት ብር ብቻ አይደለም። እሱ እንዲያውም አራተኛና ሶስተኛ፣ አምስተኛ ደረጃ ላይ የሚመጣ ገንዘብ ነው። ከዛ በፊት ብዙ ገንዘቦች አሉ። የሰው ልጅ ገንዘብ ማለት ይዞታ ማለት ነው። የሚቆጠር የሚተረጎም ዋጋ ያለው እቃ ማለት ነው ገንዘብ ማለት። በዚህ ሂደት ውስጥ ሲቆጠር የመጀመሪያው ጥሩ ማንነት ነው፣ ትልቁ ገንዘብ። ከዛ ቀጥሎ ጥሩ ማንነትን ማውጣትና መጠቀም ነው፣ ሁለተኛው ገንዘብ። ሶስተኛው ያንን ያወጣነው ጥሩ ነገር ደግሞ ዋጋ ሰጥቶት የሚመጣው ክፍያ ነው፣ ሶስተኛው። ከዛ በኋላ ነው አራተኛ ወይ አምስተኛ ደረጃ ይሄ ወረቀት የሆነው ብር የሚመጣው እሱም ገንዘብ ነው ብዙ ስለሚሰራበት። የመጀመሪያው ግን ምንም ነገር ለመቀየር አንድ ሰው ነው መቀየር ያለበት ሚሊየን ሰው አይደለም። ይሄ ማለት ምን ማለት ነው? አንተ ራስን ስትቀይር እኔም ራሴን ስቀይር ያም ራሱን ሲቀይር እያንዳንዱ ሰው ለራሱ ኃላፊነት ወስዶ ራሱን መቀየር ሲጀምር ሁሉም ይቀየራል ማለት ነው። ስለዚህ በጅምላ ብዙውን ሰው ለመቀየር አሁን ዝም ብለን ስናየው ኢትዮጵያ ላይ ያለውን ችግር፣ ኢትዮጵያን ለመቀየር፣ ሀገሪቷን ለመቀየር፣ ትውልዱን ለመቀየር በጣም ነው የሚያደክመው። ገና ሲታይ በሀሳብ ያደክመው። ለምን? ለሚሊዮን ሰዎች ሚሊዮን ቦታ የተበጣጠሰ ሀሳብ ይዞ ሚሊየን ቦታ ገበታ ዘርግቶ ሚሊዮን ሰዎችን አስተምሮ መቀየር ሊከብድ ይችላል እንደ ቡድን ሲታይ። የሚገርመውን ግን መቀየርን ለአንድ ሰው ነው መስጠት ያለን፣ ለአንድ ሰው መጀመሪያ አንድ ሰው እራሱ ይቀየር። እሱ ሲቀየር የተቀየሩ ሰዎች አንድ ላይ ሲሆኑ ከዛ ትውልድ ይቀየራል፣ ሀገር ይቀየራል። አንድ ግለሰብ በራሱ በጣም የተሻሻለና ደስተኛ ይሆናል። ፎርሙላው ይሄ ነው። አንድ ሰው ብቻ ይቀየር፣ ሌላ አይደለም አንድ ሰው ብቻ እሱም ራስህ ነው። መጀመሪያ ራስህ ተቀየር፣ በቃ ራስህ ስትቀየር ሁለት መንገድ ነው ወይም ሁለት ነገር ነው የሚከናወነው። አንደኛው አንተ ራሱ ሌሎችን የመቀየር ኃይል ይኖርሃል። ለምን? የተቀየረ ሕይወት ስላለህ፣ ያ የተቀየረው ሕይወትህ ኃይል ስለሆነ ያ ኤነርጂ ሌሎቹን ወደ መቀየር ያመጣቸው አንዱ እሱ ነው። በሁለተኛ ደረጃ ደግሞ ኃላፊነት ወስደህ ራስህን ብቻ ስትቀይር ጥሩ የህይወት ልምድ ሲኖርህ ሌላውም እንደዚሁ ሲኖረው ምን ይሆናል ማለት ነው? በዙር ሚሊዮኑም ሰው ራሱን ይቀይራል ማለት ነው። አለቀ። ለውጥ ከግለሰብ ነው የሚጀምረው። መጀመሪያ ራስ ተቀየር ብቻህን። ያለበለዚያ ግን ኢየሱስ እንደተናገረው ነው የሚሆነው፣ ሙታንን ተዋቸው ሙታናቸውን ይቅበሩ። አንተ ህይወት ያለው አንተ የዘላለም ቃል የሆነውን ነው ያገኘኸው። ተወው ወደዛ ያ የሞተው ሰው ቢቀበርም ባይቀበርም ቶው ነው እኮ እያለ ያለው ባጭሩ። ምን ማለት ነው? ሞትና ህይወት በጀ ነው። ቶው እነዛ ሰዎች ትቀብራቸውም ማትቀብራቸው እርስ በርስ ይቀባበሩ ተዋቸው። ይሄ ነው ትልቁ ነገር፣ ሙታንን ሙታን ይቅበራቸው ማለት። ለምሳሌ ሊጥን ብንወስድ፣ አሁን ሊጥን የሚጋግረው ማለት ነው ሊጥ ተጋግሮ ነው አይደል? ዳቦም የሚሆነው እንጀራም የሚሆነው ቂጣም የሚሆነው ሊጡ ተጋግሮ ነው አይደል? ሊጡን የሚጋግረው ማለት ነው። አሁን ሊጡን ሊጥ ቢጋግረው እንዴት ነው የሚሆነው? እንዴት ይሆናል? ሊጥ ሊጥን መጋገር አይችልም። ችግሩ ይሄ ነው። ስለዚህ ሄጄ እንጀራውን ዳቦውን ልጋግረው ብለህ ከምታወራ ይልቅ ቶ ሊጡን እዛው ሊጡ ይጋግረው ነው እንደፈለገ ይሁን አይነት ነው። በተመሳሳይ ሙታንን ተዋቸው ሙታናቸውን ይቅበሩ ከተባለ አንተ ከነሱ የተለየ እንድትሰራ ያስፈልጋል ነው ዋናው ነገር ሙታን እነማን ናቸው በህይወት እያሉ እየተንቀሳቀሱ ግን እንዴት ሙታን ይባላሉ ከተባለ ሙት ማለት ዘመን የሚሻገር ከመቃብር አልፎ የሚሄድ ህይወት የሌለው ማለት አሁን ብዙ ሰው በምድር ላይ ኖሮ ሲያልፍ ብቻ ይመስለዋል ህይወት የሚሆነው ከዛ ውጭ ህይወት ያለ አይመስለውም ብዙ ሰው መቃብር ግን የህይወት ሽግግር ነው የሌላኛውን ዓለም የምንሻገርበት እንደ ድልድይ የሚያገለግለን ነው፣ መቃብር ወይም ሞቶ መቀበር እንጂ ሞቶ መቅረት አይደል። ምናልባት ይሄ ነገር ለብዙ ሰው ላይገባው ይችላል። ብዙ ሰውም የሚጨነቀው ሞትን እየፈራ ነው። ግን ሞት የሚፈራ ነገር አይደለም። ሞት ወደ ሌላኛው ዓለም የምንሸጋገርበት ድልድይ ነው። ይህንን በአንድ ወቅት ተናግሬ ያለው መጽሐፌ ላይም አስቀምጨዋለሁ። ስለዚህ ምንድን ነው ማለት የተፈለገው፣ በአጭሩ ጠቅለል ስናደርገው ለመቀየር ልባችሁ አይድከም ብዙ ሁሉን ህዝብ፣ በአንዴ ለመቀየር ልባችሁ አይድከም። ከአንድ ሰው ጀምሩ፣ እሱም ራሳችሁ ናችሁ። አለቀ። ራስን ስትቀይር ዓለም ይቀየራል። አንተ ባልተቀየርክበት ዓለም ላይ ምንም ነገር ሊቀየር አይችልም። ስለዚህ አንድ ሰው ብቻ ይቀየር፣ እሱም አንተ ነህ። በቃ ሌላው ሰው ላይ አትድከም። ያለ በለዚያ ምን ይሆናል መሰለህ? ሙታንን ሙታኖች እንደሚቀብሩት አይነት ለቅሶ ይሆናል። እነዚህኞቹ ያለቅሳሉ፣ ያኛው ተኝቷል። ሁለቱም ግን ሙት ናቸው። የሚለዩት በምንድን ነው እነዚህ ይንቀሳቀሳሉ ያኛው ደግሞ እስትንፋስ ተለይቶታል በዘላለም ህይወት ውስጥና በተሳካ የህይወት ልዕልና ውስጥ ሲታዩ ግን ሁለቱም አስከሬን ናቸው የኛው የሚንቀሳቀስ አስከሬን ነው የሚያለቅስ የሚበላ የሚጠጣ ግን እስትንፋስ ያልተለየው ይህ ደግሞ እስትንፋስ ተለይቶት የማይበላ የማይጠጣ ማይሰማ ማይለማ ነው ሁለቱም ግን አስከሬን ናቸው ነው በመመዘኛ ይሄ ማለት ምንድን ነው ትውልዱ አልለወጥ ያለው ህይወታችን አልለወጥ ያለው አንድን ሰው መለየት አቅቶን ነው። አንድን ሰው ከዚህ ነገር መነጠል አቅቶን ነው። አንድን ሰው መቀየር አቅቶን ነው። እሱም እኛ ራሳችን አንድ ሰው ራሱን ይቀይር፣ ከዛ ለም ይቀየራል። አለቀ። መልሱ ይሄ ነው። በዚህ ጉዳይ ላይ የተቸገራችሁ ካላችሁ ልባችሁ አይድቀም። ምንም ጊዜ አትውሰዱ፣ ምንም አትጨነቁ። መጀመሪያ አንድ ሰው ይቀየር። አለቀ። ከዛም አንተነ ልቀየር በል፣ አንተ ራስህ ተቀየር። ሌላውን ተቀይሮ ታገኘዋለህ። ይሄ ነው የሚሆነው። አመሰግናለሁ። ሌሎችም ጥያቄዎች ሲነሱ እንደዚሁ መጣና የሚጠቅሙ ሀሳቦችን በደንብ እንነጋገራለን። አመሰግናለሁ ለነበረን ጊዜ። እግዚአብሔር አምላካችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሆኑ።